ክፉዋ የእንጀራ እናት ልክ እንደምትወዳትና እንደምታፈቅራት አድርጋ ስትገባ በፈገግታ በተሞላ ፊት ከሳመቻት በኋላ ምግብ እየበላች ስላገኘቻት። ዳራዬ የኔ ቆንጆ ዓይንሽን ጨፍኝ ሰርፕራይዝ አለሽ ትላታለች። ልጅቷም እውነት መስሏት እሽማዬ ብላ በፈገግታ አይኗን ጨፍና ስጠብቅ፣ የእንጀራ እናት ግን ከምትበላበት ምግብ ላይ መድኃኒት ነበረ የጨመረችው። ግን በዛ አጋጣሚ ሰራተኛዋ ቅድስትም በድንገት ደርሳ ስለነበር እያየቻት ነበርና፣ ልጅቷም ሰርፕራይዙ ይኸው ብላ ግንባሯን ስማት አሁን ምግብ ሽን በይ እሺ የእኔ ልጅ ስትላት፣ የት አለ ሰርፕራይዙ ስትላት፣ ይኸው ግንባር ሽን ሳምኩሽ ሰርፕራይዙ ግንባርሽን መሳም ነበረ ስትላት፣ እሺ ብላ ልትበላ እጇን ስሰድ ዳራ እንዳትበዩ ቆይ ስትላት፣ ማለት ምን ማለት ነው ብላ የእንጀራእናትም ደነገጠች። ጨዋብዝቼበታለሁ ሁኚ ቆይ እንዳትበዩ ትላታለች። ቅድስትም እንዴ ቅድስቴ ቅድም የሚጣፍጥ ምግብ ሰርቼልሻለሁ ብለሽኛል ነበር እንዴ ስትላት፣ አዎ ግን ጨዋብ በዛሁበት ትላታለች። ከዛ የእንጀራ እናትም በጣም በተናደደ መንፈስ አንቺ ልጅን የምላድርግሽ ምን ባደርግሽ ይሻለኛል ስትላት ትደነባበር እና ልጅቷም ልታነሳው ስትል ምግቡን ሰራተኛዋ እንዴ አታንሽው ትብላ ልጅቷ ትላታለች። የእጅ ሳሙና ይዛ ስለነበረ ጫን አለችና ሳሙና ከምግቡ ላይ አፈሰሰችባት ጮኸችባት ለመምታትም ፈለገችና በጥፊ ፊቷን ስትላት እንዴ ምንድን ነው አለቻት ይቅርታ እትዬ በእጅ ተጭኞ ስለነበረ በሳላቀ ነው ስትላት እየተርበተበተች መለሰችላት አንቺ ውልሽ ምንድን ነው የምትይው እዛው ኪችንሽ ሄደሽ ተርመጥመጪ አለቻትና ከዛም በኋላ እጅግ በጣም ተናደደች። በጣም ይቅርታ እትዬ፣ ሳላቅ ነው፣ እጅ የዚህ ላይ ስለነበረ ተጭኞ ነው። ቆይ አዲስ ምግብ ላምጣላት ትላታለች። ስትላት በጥፊ ፊቷን ስትመጣት፣ ዲያራ ህፃኗም ተስቅቅ አለችና አየቻት። በጣም ተናዳ፣ ቆይ እኔ ይህች ልጅ ምን ባደርጋት ነው የሚሻለኝ? ቆይ ብሩክማ ይምጣ። አሁን ሳበዛችሁ እሱ ነው እንደዚህ የሚያደርገኝ። አሁንስ አንቺ ምን ታደርጌ እያለች ትናደዳለች። ህፃኗ ዲሪያም ምን ሆነሽ ነው እማዬ ለምንድን ነው ጥሩ ልጅ እኮ ናት ስትላት፣ አዎ ጥሩ ልጅማ ጥሩ ልጅ ናት ስትል ትመልስላታለች። ስንት ገንዘብ እንዳወጣውበት አላወቀችም። እች ልጅማ ልታሳብዴ ነው እያለች አሁንም እየደጋገመች ትናደዳለች። እዩልሽ ቅድስትና ልጅቷ የሆነ ክፍል ቁጭ ብለው፣ ቆይ ግን ምንነሽ ነው ቅድስቴ ስትላት፣ እዩልሽ አዳምጪ ልንገርሽማ እዩልሽ እኔ አሁን ዛሬ ከዚህ ክፍል አንወጣም አባትሽ እስከሚመጣ ድረስ፣ እሺ ስትላት፣ ማለት ምንድን ነው አለቻት። በቃ የኔውድ በቃ ከዚህ ክፍል አንወጣም። ምግብ ደግሞ ስሰጥሽ ለማንም አታሳይ። ምሳ ስቋጥርልሽ ለትምህርት ቤትም ለማንም እንዳታሳይ ስትላት፣ ለምን ለማየም ሰርት? አዎ ለማንም እንዳታሳይ እንደ እማዬ ግን እኮ እንደ እናቴ ነው እንደ ልጇ ነው የምታየኝ፣ እንደ እናቴ ነው መወዳ ስላት፣ አዎ፣ ግን ለማንም እንዳታሳይ። አንቺን ልጅ ነሽ፣ ምንም የምታውቂው ነገር የለሽም። ግን አሁን አባትሽ እስከሚመጣ ድረስ ከዚህ አንወጣም። እዚህ ነው ቁጭ ነው የምንለው የምንጠብቀው። አባማ እኔ ምናፍቆኛለ፣ ስንት ቀን ከቤት እንዳደራ መጥቶ አያውቅም። ዛሬ እመጣለሁ ብሎ እሺ የለ ይመጣል እያለች እሺ አዎ መጣለሁ ብሎኛል ኬክ አመጣልሻለሁ ብሎኛል ስትላት እሱ ያመጣልሽን መብላት ትችያለሽ ሌላ ሰው ያመጣልሽን ግን እንዳትበይ አለቻት እዛ ቅድስትም ምን ነው ምሳሌ ምን ነሽ ነው ስትላት ጥሩ ስሜት እየተሰማኝ አይደለም እያለች ቆይ ምን ነሽ ነው ሆድሽን ነው ምንድን ነው ቆይ አሁን ለአባትሽ ደውልለት አለው ስትላት አይ ተይ ደህና ነኝ ደህና ነኝ ለአባትሽ ደውልለት አለው ለአባቴ ያደው ለት ይደነግጥብኛል። አይ ምንም ችግር የለውም ትንሽ ወዲን ስላመመኝ ነው። እሺ ስትላት አባትሽ ዛሬ ይመጣል አይዞሽ እያለች ታሻሻታለች። ወይትዬ መጣሽ እንዴ ብላ ቅድስትም ወደ ሳሎን ስትሄድ አዎ መጣሁ አለቻት። ፌስታል ይዛ ስለነበረ የመጣችው ፌስታሉን ልታነሳው ስትል ማናንሻለሽ ማናዘዘሽ ስትላት፣ አይ ፍሪጅ ላስገባው ብዬ ነው እንዳይበላሽ የሚበላሽ ይሁን አይሁን ማን ነገረሽ? ነገርኩሽ፣ ውሰጁ፣ አስገቢው አልኩሽ ስትላት አላልኩሽ፣ አላልሽኝም። እሱማ የሚበላሽ ከሆነ ብዬ ይቅርታ ስትላት ብሩኬ አይመጣም እንዲ ዛሬ ስትላት ምን ነው ምን ናፈቀሽ? ስትላት አሁን ናፈቀኝ ስትላት ምን እኔ እኳ አሁን አብራችሁ የምትመጡ መስሎ ነበረ እትዬ። ግን አንቺ ልጅ ጤነኛ ነሽ? ምንድን ነው ችግርሽ? እያለች በቁጣ ትናገረታለች። አረኒ ጤነኛ ነኝ እያለች ቅልስልስ እያለች፣ ይኸውልሽ ቅድስት ዞር በይልኝ፣ ከጠገቤ ሂጅ እዛ፣ ዞር በይልኝ፣ ሰው በቤቱ ማረፍ አይችልም እንዴች? ምን አባቷ ምን አንች የመጣችብኝ? ስትል እየተናደደች ቁጭ ትላለች። ቅድስትም ወደ ስራዋ ሄደች። ምሳሌ ሳሎን ተኝታ ነበረ፣ እቹ እየፈረደባት እንጀራ እናት ከውጭ ስትመጣ በፌስታል የሆነ ነገር ይዛ ነው የመጣችው። ምሳሌ እንዴት ነሽ ደህና ነሽ ወይ ስትላት፣ ይኸውልሽ ቆንጆ ኬክ አምጥቼልሻለሁ፣ እሺ የኔ ውድ እሱን ትበያለሽ ስትላት፣ አባዬ አይመጣም እንዴ ስትላት፣ እይመጣልሽ